እንዴት አመሻችሁ? የዛሬ አበባዎች የነገ ቶፒኮች። ቅድም ላይብ ላይ ሊያ የጂጂን ጉዳይ ጂጂን ጉዳይ ኩኝ ታቃለች ብላለች ምናምን ብላችሁ በጠበታችሁ እና እስቲ መጀመሪያ እንስማው፣ ከዛ በኋላ እነግራችኋለሁ። ፈጣሪኪ ምን ችግር የለብኝ። እዚጋ ቁጭ ብለህ እኔ እዚጋ ዶሮ ወጥ እየሰራሁ እሷ መኝታ ቤት ፊሎ ይሄን ነፍሰ ጡር ሆና እዚጋ እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው። ይሄንን ደግሞ ክዊን ሊያ ታውቀዋለች። ያ ሰምታችኋል። ጅጅ የራሷ ይሄንን ደግሞ ክዊን ሊያ ታውቀዋለች ብላለች። እናንተ ደግሞ እኔ እንድነግራችሁ ነው የምትፈልጉት። እስከ መጨረሻው እንድትሰሙኝ እፈልጋለሁ። ነገር ግን አሁን ብጀምረው አያልቅ ከተስማማን ግንጋይ ስኛ ጋር ስለመሸ ነገ በደንብ አድርጌ ማብራሪያ እሰጣለሁ። በዚህ ነገር ላይ ሁላችሁም ተሰብስባችሁ። እንዴት አመሻችሁ የዛሬ አበባዎች የነገ ቶፒኮች። ትላንትና በጣም ብዙዎቻችሁ ክዊን ንገሪኝ፣ የጂጂኪያ ጾታዊ ትንኮሳ በፋኒ ደርሶባታል አሉ የጂጂኪያ ክዊን ታውቃለች ብላለች ምናምን ብላችሁ ማታ እኮ ልነግራችሁ ብዬ ስለመሸብኝ ነው። በዛ ሰዓት ብጀምረው የማያልቅ ነገር ስለሆነ ነው። እና ብዙዎቻችሁ በውስጥ በኩል ጽፋችሁ ክዊን ናይ ንገሪ ቃሌሽን ስጪ፣ ቃሌሽን ስጪ ብላችሁ ይህ እንደቀላል ነገር የምታዩት ነገር አይደለም ጋይስ። ዝም ብዬ የማወራው ነገር እኮ አይደለም። እኔ እኮ ቅድም ገብቼ ዩቱብ ላይ ላወራላችሁ ወይስ ቲክቶክ ላይ አልኩና ሳስበው ቲክቶክ ላይ ባወራ ይሻላል፣ እኔ ይሄ መሸቀያ ሳይሆን መማሪያም ማስተማሪያም ይሆናል ብዬ ስላሰብኩ ነው። ለማንኛውም ጠዋት የወጣ አሁን ነው ቤት የገባሁትኝ። የሚጠጣ ሻይ ነገር ይዤ ቁጭ እያወራለው ታብታብ አርጉ፣ ትልልቅ ቲክቶክ ሼር አድርጋችሁ ጉድ የሚባለው እንዴት ዋላችሁ? የዛሬ አባዎች፣ የነገ ቶፒኮች ደህና ዋላችሁ። አሁን ለአንዴና ለመጨረሻ መልስ መልሳለሁ። ከዚህ በኋላ ግን አላወራ እንድታውቁ እፈልጋለሁ። ብዙዎቻችሁ ጂጂና ፋኒ መሀል ወይም ቤተሰቡ ባህል የተፈጠረውን ነገር ጾታዊ ትንኮሳ ደርሶብኛል ባለችው ጂጂ ላይ ኩዊን ታውቃለች ስላለች ኩዊን ንገሪን ብላችሁ ስጠብቁ ብላችሁ አድራችኋል። ትላንትና እኔም ደግሞ የራሴን ሀሳብ ነግሬያችኋለሁ። ላልሰማችሁ ሰው ግን ደግሜ ልንገራችሁ። ሜቢ ለእናንተ ጨዋታም ሊሆን ይችላል፣ ለእኔ ግን ሲሪየስ ነገር ነው የምነግራችሁ። ከሰማችሁ ማለት ነው ያ ቤተሰብ፣ መጀመሪያ ነገር ቤተሰቡ የራሱ ችግር ቢኖረውም፣ ይሄ ቤተሰብ ግን እንደዚህ ምንቅርቅር እንዲ ያደረገው ከእነሱ ውጭ ሚዲያ ላይ ያለ ሰው መሆኑን እንዳትረሱ። ራሳቸው የፍጡት ራሳቸው የደባደቡ እሱ ምንም የሚያገባኝ ነገር የለም። ሚዲያ ላይ በመጡ ደስ ይለኝ ነበረ። እኔ ስለተባልኩት ነገር ግን ልንገራችሁ በዚህ አጋጣሚ ሳምሪ እና ፋኒ የራሳቸው ችግር ካለባቸው በራሳቸው ጊዜ ይፍቱት። ሁለት ምንም የማያውቁ እዚህ ምድር ላይ እነሱ ፈልገው እንጂ ጠይቀው ያልመጡ ሁለት ሕፃናቶች ልጆች ያላቸው ልጆች ናቸው። ስለዚህ እነሱ በሚያሳድጓቸው መንገድ ያሳድጓቸው። ያልገባችሁ ጂጂክያ ኩዌን ሊያ ታቃለች ብላ ስላለች እኔ መጥቼ እናገራለሁ ማለትም አይደለም። ለጠቅላላው እውቀታችሁ ትላንትናውም አንድ ዕለት የገብታ ዝም ማለትሽ የዛ ቤት ትዳርን እንዲፈርስም ም ሊያደርገው ይችላል ስላለችኝ ትዳሩ በእኔ አልተጀመረም በኔም አይፈርስም። በእግዚአብሔር የታሰረ ፍትር ፍቅር አይደለም እና ሚዲያ ላይ ቤተሰብም ቢገባ አይፋቱ። በእግዚአብሔር ያልታሰረ ፍጥር ፍቅር ብቻ ሲሆን ነው የሚፋቱት። እኔ አወራው አላወራው የምጨምረው የምቀንሰው ነገር የለም የሚተማመኑ ካልሆነ በስተቀር ኦኬ። ያለችኝ ግን ጥሩ ነው። ኦዲየንሷ የነገረችኝ ትክክለኛ ንግግር ነው የነገረችኝ እና የኔ መልስ የምጠብቁ ሰዎች በዚህ አጋጣሚ የሰውን ችግር፣ የሰውን ውድቀት፣ የሰውን ትንሽነት ለማየት በጣም ብዙ ሰዎች ተሰብስባችሁ ነበር። ሁሞ ሶስት ሺህ ሰዎች ተሰብስባችሁ ነበር እና እንደኔ እንደኔ እንደውም እውነት ለመናገር ወይ የጂጂን ውድቀት ወይ የቤተሰቡን መፍረስ ፈልጋችሁ ከሆነ አላውቅም። ነገር ግን እንደዛ ተሰብስባችሁ ብትጸልዩ አደለም ሀገራችሁን ዓለምን ሰላም ታመጡለት እንደነበረ ሳልነግራችሁ አላልፍም። ምክንያቱም ሎሬ ነው እንጂ የተሰበሰባችሁት ምንም ልታመጡ ልትቀይሩ አይደለም እያንዳንዳችሁ ቤታችሁ ውስጥ የባሰም ይሁን ያነሰ ችግር አለባችሁ ግን የሰው ቤት ችግርን መስማት ስለምትፈልጉ ነው ወይ ለማወዳደር ነው ወይ የሌላው ውድቀት ሰምቶ ለመደሰት ነው ዛት ሲት ሌላ ምንም ነገር የለም እኔ ግን የልጆች እናት ነኝ ባለትዳር ነኝ በዚህ አጋጣሚ ጂጂ ብትነግረኝ ፋኒ ቢነግረኝ ሳምሪ ብትነግረኝ ምን ብትለኝ ሚዲያ ላይ የወጣን ነገር አወራበት ይሆናል እንጂ ከዛ ውጭ እዛ ቤተሰብ ውስጥ ገብቼ ልጆቹን ቤተሰባቸውን በትነው አልእናትና አልአባት እንዲያድጉ የምፈልገው ቤተሰብ የለም። በዛ ውስጥ ደግሞ እኔ በእነሱ ውስጥም ተጽፌ የሚሆን በልጆቻቸውም ተጽፌ እናትና አባታችን እንዲፋቱ ያደረገችው እሷ በተናገረችው ነገር እንድባልና ስሜ እንዲነሳ አልፈልግም። እብድ ናት በሉ፣ ምን በሉ፣ ምን በሉ። ነገር ግን እኔ ሚዲያ ላይ ገፍቱር የወጣን ነገር ልናገርበት እችላለሁ እንጂ ገብቼ እንዲህ ነው ምናምን ዓለም ጂጂ እንዲያለች ፋኒ እንዲያለች ሳምሪ እንዲያለች ብዬ የምናገረው ነገር የለም። ቢችሉ እንዲግባቡ እፈልጋለሁ ልጆቹም አያታቸው እንዲያገኙ ትዳራቸውም እነዛ እንዲያምር ልጆቹም እንዲደሰቱ በቤተሰባቸው ነው እንጂ እኔ ተጨምሬ አወራለሁ ብላችሁ ታስባላችሁ። እንኳን የሰማሁትን ያልሰማሁትን እንኳን ያልሰማሁትን የሰማሁትን ማውራት ይመስላችኋል። ስለዚህ እኔ ማውራት አለማውራት ሳይሆን ጂጂንም ፈርች አይደለም። ጂጂን ፈርተሽ ነው ላላችሁ፣ ለምን ለመፈራት ጂጂን እንኳን፣ ጂጂን አልኳችሁ እኮ ባለቤቴን አክብሬ እንጂ ፈርች አይደለም። ግን ሚዲያ ላይ የምትናገሩት ነገር ዋጋ የሚያስከፍላችሁና የሚቀመጥ ነገር መሆን ስለሌለበት እኔ ልጆቼ ላይ እንዲሆን ማልፈልገው አላደርገውም። እሷ ስትናገር ያላፈረች እኔ መናገር ያሳፍረኛል። ነገር ግን ትዳር የሚባል ነገር አለ። ትዳር እንዲፈርስ አልፈልግም። እኔ እኮ ትዳር እንዲፈርስ ከማንም ትዳር ከማይደግፉ ሰዎች፣ ትዳርን ከሚፈሩ ሰዎች፣ ከሚጸየፉ ሰዎች ፍችን ከሚጸየፉ ሰዎች መካከል እንደሆንኩ እንድታቆል እንፈልጋለሁ። አይደለም ለወዳጅ ለጠላትም ፍችን አልመኝለትም። ስለዚህ እኔ ካሁን በኋላ ለአንዴና ለመጨረሻ ጊዜ በዚህ ወሬ ውስጥ በዚህ ፋሚሊ ውስጥ መግባትም ማውራትም አልፈልግም። ሳልስት እነሱ በራሳቸው ጊዜ ቢፈልጉ ይጨርሱ ቢፈልጉ ሚዲያ ላይ የወጣውን ነገር ነው እንጂ ማውራበት እኔ ገብቼ ግን አሁን ብላይ ነበር፣ እንዲህ ነበር ምናምን ብዬ ታወራለች ብላችሁ ከሆነ አምሶል ለአንዴና ለመጨረሻ ጊዜ ነው አለ።